አማኑኤል ሆይ የክንፍህ መዘርጋት የአገርህን ስፋት ትሞላለች፣ ምሕረትህን ለዘለዓለም ናት። ትንቢተ ኢሳይያስ ምዕራፍ ስምንት ቁጥር ስምንት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይለ ስልጣን አስሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐው። ሰላም ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ውድ የክርስቶስ ቤተሰቦች እንደምን ሰነበታችሁ? እንኳን ለማንም ባቅዱስ ሚካኤል አቡነ ተክለ ሃይማኖት ልጆች ማህበር ለሰባተኛ ዓመት የምስረታ ክብረ በዓል በሰላም በጤና በፍቅር በአንድነት አደረሳችሁ አደረሰን እያልን እነሆ በዓሉን ምክንያት በማድረግ ከማንኛውም ባቅዱስ ሚካኤሉ አቡነ ተክለ ሃይማኖት ልጆች ማህበር ከኪነ ጥበብ ክፍል በ2017 ዓመት ተዘጋጅቶ የቀረበላችሁን አልበል ነበረ የተሰኘ መንፈሳዊ ግጥም ይዘንላችሁ ቀርበናል። ትከታተሉን ዘንድ በትህትና በአክብሮት እንጠይቃለን። አዘጋጅና አቅራቢ እህታችሁ እህተ ማርያም። አልበል ነበረ የተሰኘ መንፈሳዊ ግጥም እነሆ። አማኑኤል የቅርብ አይነው ፍቅር በረት ከቦት በሰማያት ኖር አባቱን የተራ አይቻለው ለሚገድሎት ራራ፣ አልበል ነበረ። በፍቅርህ ጣዕም አድሰ ህይወቴን። እኔ ግን አጎደፍኩ ቤትህን ካዱፍ ልጅነቴን በመቅበዝበዝ ቅስፈት ሞልቸውኔነቴን ወደ ባዕድ ነገር ተመለሰ ፊቴ መምጣቱን ዘንግቼ ወደ አንተ አባቴ ዋጋ መክፈልህን ይህ ሁሉ ዘንግቼ ነበረ እያልኩኝ በቤትህ መንጎች ከቤትህ መንጎች ሄድኩኝ ተለየሁኝ በኃጢአት ውሽንፍር ስለተገረፍኩኝ ባህር እንደሚዋኝ የሚመስል ነገር በኃጢአት ዝቅጬ አሳዝኘህ ነበር። ግን ዛሬም ደንድኗል ያሽፍታው ልቤ አልመለስ አለኝ። በኃጢአት እየኖርኩ በውስጡ ሰርጌ ሞተህልኝ አድነህኝ ነበር ልትቀበለኝ ወደህ ፈቅደህ ሳለ አልመለስ አለኝ ልቤ እምቢ አለ፣ እምቢታ መርጦ መታዘዝን ጠላ። ተሽሎኝ ሳለ መኖር ባንተ ጥላ። በኃጢአት ብዛት የተሽሞነሙ ነው ይህ ሟች ስጋ፣ ልቤ መደንደኑ አልታዘዝ አለኝ። እፈልግ ነበረ ወደ አንተ ልጠጋ፣ ምን ይሻለኝ ይሆን እንዴትስ ልምጣ? በመቅደስ ደጃፍ እቤትህ ልግባ፣ እስኪ መልሰኝ ትችልበት የለ በቤትህ ትከለኝ። የዓለም አባዜ ከኔ ይራቅ ይልቀቀኝ፣ ከዓለም ጉሮሮ አውጣኝ ሳትውጠኝ። እባክህ ጌታ እርዳኝ አንተ አውጣኝ አውጣኝ፣ ሁሉ ይቻልሃል ኤልሻዳይ ነህና፣ ለአንተ የሚሳነህ ምንም የለምና። በነበረ አልቅር ከቤትህ ልግባ፣ የፍቅርህን ብዛት ልግለጽልህ በእንባ። ድንጋዩን ልቤ አንተ ቆርቆርና፣ ከፍተህ ግባበት። ስራኝ እንደገና ወደ አንተ አቅርበህ፣ ለአንባ የንስሐ እንባ በፍቅርህ ብዛት ውስጤ ይሰባበር። እንደው በአፌ ብቻ ከምል ነበር በተግባር ልኑረው ቃልህ ትዕዛዝህን የፍቅር አባት ነህ ላውራ ቸርነትህን። ነበረ ከምል በህይወቴ ሁሉ ልፈጽም ህግጋትህን። በፍቅርህ ሻማ ውስጤ ይቀጣጠል። በመስቀል ሆነህ ተጠማኸው ብትል ለእኔ ነበር የተንገላታኸው፣ የተመታህልኝ በዛ ሁሉ በትር እንደዋልክልኝማ ምን አለም ከፍልህ ልመለስ መልሰኝ እንደ ቸርነትህ፣ ከነበረ ህይወት ልውጣና ልኑር ልግባ ከቤትህ። እባክህ አምላኬ ስማኝ ልመናይን እንዳተወኝ አደራ ብላቴና ልጅህን በቤትህ ልኑር ይመር ፍጻሜም ከአንተ ጋር ይሁን ማደሪያ ውሎዬም። የተጣመመውን የምታቀናነህ የረከሰውንም የምትቀድስ አንተነህ በል መልሰኝ እኔ እመለሳለሁ ልቤን ውሰድልኝ እንካ ሰጥቻለሁ።

ክብራን አድማጮቻችን እስካሁን ስትከታተሉት የነበረው ከማንያም በቅዱስን ቀይሉ አቡነ ተክለ ሃይማኖት ልጆች ማህበር ከኪነ ጥበብ ክፍል በዓሉን ምክንያት በማድረግ በ2017 ዓ ም ተዘጋጅቶ የቀረበውን አል በል ነበረ የተሰኘ መንፈሳዊ ግጥም ነበር ውድ ክብራን አድማጮቻችን ውድ ጊዜያችሁና ሰዓታችሁን መስዋዕት አድርጋችሁ ስትከታተሉን ስለቆያችሁ በቅዱስ አምላካችን በልዑል እግዚአብሔር ስም በእናቱ በእናታችን በእመቤታችን በቅድስት ድንግል ማርያም ፍጹም ትህትናና ፍቅር ከልብ እናመሰግናለን። በዓሉ የሰላም የፍቅር የአንድነት የመተሳሰብ ይሆን ዘንድ ለአምላካችን የልዑል እግዚአብሔር መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሚን።